ሰው ከሀበሻ በኋላ በ53 ዓመት ነው። ስለዚህ እኔ እስልምናው መስራች ነኝ። እስልምናሁ እንደወረደ ሉኔ ጋ የመጣው ያነ የወረደ የመሰረት አካል በኢትዮጵያ የሚገኙ ሙስሊሞች የሚለው አባባል ጥቁር ጥላሸት ነበር ማለት ይችላለሁ። ለኢትዮጵያ ለዜጋዋም፣ ለሀገሪቷም፣ ለክብሯም ይቻ አገር በአጋጣሚ የምትኮራው ከሌላው የተለየ አይሁድ ሁኑ ማስተናግዳለች፣ ክርስትናን ማስተናግዳለች። እስልምና ንማስተራግናቸው የቁራቱ ሙስሊሙም ክርስቲያኑም ሊቆራባት የምትገባ አገር ነች። ለማንም አልሰጠም፣ ይሄድን ለዚህ ብሎ ሁሉም ተቀባይቺ። አንዱ ኦርጅናል አንዱ አርተፊሻል አንዱ መጤ አንዱ ነባር ማለት አይቻልም። በምንም አይነት ሶስቱም አሻራቸውን ትተዋል። እዚህ ሀገር የተጻፈው የተነበበው የተተረጎመው ግን 35 በመቶ ብቻ ነው። ታሪኳ ስላማዊ ገዝተዋ አልተነቃም፣ ጥሬ ነው ጠቅላላ። ከዚህም አልፎ በሁለሸሩ 14 በመቶ በከተማ ሲሆን፣ 86 በመቶ በገጠር ውስጥ። እኔ እጥራይ ተወረወርኩ ጫካው ውስጥ በዛ በጫካው ውስጥ የተዋጥኩ ስለነበር የኢትዮጵያ ሙስሊሞች ኢትዮጵያውያን ሙስሊሞች ኢትዮጵያውያን ሙስሊሞች ይደግማሉ። አሁንም ኦሮሞም ይሁን ጉራጌም ይሁን አማራም ይሁን በኢትዮጵያ የሚገኙ ሙስሊሞች ነው የተባለ ሁላችንም ታሪካችንም አሸራችንም እንዳይታወቅ ተደረጋል። ያ ታሪክ አልፎ ዛሬ በዚህ አዳራሽ ውስጥ መጽሐፋችንን በአማረኛም በአረበኛም ያለውን ስናስመረቅ አልሐምዱልላህ ረብ ልዓለሚን እንላለን አልሐምዱልላህ ብለን እናመሰግናለን ላይ ሸከርቱ ላዝደነኮም ወላይ ከፈርቱ ምና ዓዛብ ለሸዲድ ለዚህ ብሎ እኛ መስራችነን የምንለው ከዚ አንጻር ነው ይህ ነው እንግዲህ እዚህ ታሪክ ላይ የተገለጸው ኢትዮጵያውያን ሙስሊሞች የት ነው ታሪካቸው የነበረው ጫካ ውስጥ ነበራል ያንን እስልምና ማና ያቆየው እዚህ እንደጠቀሰው ዶክተር አብደላ እነኚህ የእስላማዊ ገጠር ዑለማዎች ሲንጠሮች ጣቢያዎች፣ አርሲም እንበል፣ ባሊም እንበል፣ ደዋይም እንበል፣ ጅማም እንበል፣ ወሎም እንበል ሁሉም ተመሳሳይ ችግር ነበረባቸው። በኢትዮጵያ የሚገኙ ሙስሊሞች የሚለው አርማ ለኋላቀርነት ለድህነት፣ ለመሃይምነት እንዲጋለጥ ተደረገ። ታሪካችንን እንዳናቅም እንዳናሳው ገደል ተጣለብን፣ ምክንያቱም ልንማር አልተፈቀደልንም። ወደ ውጭ ሄደን የተማርናው ነው እንዲመለስ አልፈለግንም። ይሄ በዚህ አይነት ያለፈብን ደባ ሴራ ቀላል አልነበረም። ያ ሁሉ አልፎ ዛሬ ግን በኩልነት እስላማዊ ዩኒቨርሲቲዎች በየክልሉ በየእስላማዊ ክልሎች ሲመረሱ ሲመሰረቱ ሙስሊም መሐመድ አህመድ ሆኖ ማንበብ መጻፍ የሚችል ህብረተሰብ ባፈራንበት ሰዓት ላይ ይሄ ታሪክ ካረቦቹ አልፎ ዶክተር አብደላላ ያቆየው። አሁንም ተጨማሪ ሥራ ይጠብቀናል። ሁላችንም ለአረሙ ዓለም ለሙስሊሙ ዓለም በሚገባው በአረብኛ አስቀምጦለታል። ለእኛ ደግሞ ማንበብ ለቻለ ረተሰብ ዛሬ ይህን በአማርኛ ሲያቀርብ ነገ ደግሞ በተለያዩ ቋንቋዎች ተተርጉሞ ለኢትዮጵያውያን ሙስሊሞች በሙሉ እንዲደርስ ይደረጋል። ኢንሻአላህ ሩቅ አይደለም። ይሄን በምንልበት ሰዓት ላይ ይሄን መጽሐፍ የመግዛቱ የማንበቡ ሁሉም በየቤቱ የማድረግ ሁኔታ ታሪኩን አወቀ ማለት ነው። ያን ከሆነ በጋራ የምንከላከልበት ከውጭ የሚደርሰውን ችግር ታሪካችን የመዝረፍ ሁኔታ እንዳልኩት ሱዳኖች አምነው ተቀብለው በተለይ ፕሮፌሰር አብደላ ጠይብ አላ ሃይማራውና ወደ አክራ ይሏል ዶክተር አብደላ ያስታውሰዋል ጽፎታል። ያንን ታሪክ ዘርፈው የእኛ ነው ነጃሽ የኛ ቢላል የኛ ስደቱ የኛ። ስለ ስደቱ እዚህ በካርታ ያስቀምጦታል። ስደቱ ከየት ነው የጀመረው? ከሸሂብ አድሉ ስቆነ የመጣው የቁርአን አንቀጾችን ባሉኝ አልሐምዱሊላህ ሀያ ሶስት አንቀጾች እኔን የሚያሞገስ የሚያወድስ መጥተዋል። በሀዲሱ ሀያ ሰባት ሀዲሶች አሉኝ በነቢዩ ልዩ አቋም ስለ ላ ሰለም ሰላሳ አቋማ ላይ የተሰጠን ክብር ይሄ አይረሳም። ዛሬ ባለፈው ሳምንት ሸይኽ ሳሌህ መጋሚሲ የቁባው ኢማም ስለ ነጃሽ ያመጡ ነበር። ቀናቸው ወይም ዘገባቸው በሙሉ ስለ ነጃሽ ታሪክ ነበር። ዛሬ በየመስጊዱ እየተወሳ ባለበት ሰዓት ላይ በየዩኒቨርሲቲ ውስጥ የመመረቂያ ማስተር ስም ሆን ዶክተር የሚሆን ድርጅት የሚሰሩበት በነነጃሺ ታሪክ ሆኗል፣ ወቅታዊ አጀንዳ ሆኗል። አንግላ ማርኬል በጀርመን ውስጥ በአንድ መድረክ ወቅት የሲሪያ ስደተኞች ማክዶኔን አልፈው ወደ መጨር ሲገቡ ሲደበደቡ በአልጀዚራ ጋዜጠኛ ሲተላለፍ የነበረው የነጃሺ አለህ ነበር የሚለው የነጃሺ አለህ ፍትሐዊ ሀቀኝነት ጣፍቶ ሆኖ በዚች መሬት ላይ ችግር የተከሰተው፣ አንግላ ማርኬል በጀርመን በመድረክ ላይ ወጥታ በ21ኛው ክፍለ ዘመን የነጃሺ ምሳሌ ብንሆን ምንድነው ነው ነውሩ ነበር ያለችው። ስለዚህ ዓለም እየመሰከረልን በመጣበት ሰዓት ላይ እኛ ባለቤቶቹን ልንተኛ አይገባም እንላለን። ይሄ ታሪክ እያንዳንዱ ኢትዮጵያዊ ይህንን አወቀና ሰለመ ማለት አይችልም። እስልምና ለኢትዮጵያ አዲስ አይደለም ነባር ነው፣ መስራች ነን። ስለዚህ ይህን ታሪክ አወቀ ማለት ታሪኩን ተገነዘበ። በዚህ የተነሳ ቅርሶች፣ ታሪኮች፣ ድርሰቶች ሊወጡ ይገባል እንላለን። ይሄን የቃል ጥሪያችን የሁላችንም ይሄንን ካላዳበር በተለይ የተማረው አካል በአሁኑ ሰዓት፣ ወጣቱ በተለይ ይሄን ታሪኩን ተገንዝቦ አውቆ በጣም የሚገርማችሁ ነበር። አንድ ትልቅ መድረክ ነበረ ባለፈው ቱርክ ውስጥ። እዚች ሀገር ውስጥ ነጃሺ ባካሄደው በቤተ መንግስት ክርክር እኔ በአጋጣሚ ዶክተር ቴሬሰራሁት በዚህ ነው ማር ያን ታሪክ ምንድን ነው የተወሰደው? የዓለም ችግር ምንድን ነው በአሁኑ ሰዓት? የሙስና ችግር አለ፣ መቻቻል ጠፍቶ ችግር አለ። ነጃሽ ግን በዛች ቤተ መንግስት የተወለዱ ታሪኮች በሱ አካሄደው ክርክር፣ ሙስና መዋጋት፣ የሃይማኖት ነፃነት፣ የስደተኞች መብትን ማስከበር፣ የፖለቲካ ጥገኝነት፣ የተጠርጣሪ ወንጀለኛ ይባል ማስረጃ አስቀረበበት፣ እነኚህ ሁሉ በዛን ቀን የተወለዱ በዛ ውሳኔ የተወለዱ የዓለም አቀፍ ዛሬ የተባበሩት መንግስታት እንኳ ተግባሩ ሊያደርጋቸው አልቻለም ይሄ እንዳለ ሁኖ ነጃሺ በሰጠው ቃል በዛ መጥረቅ የሃይማኖት ክርክር ነበረ የሃይማኖት ድርድር ነበረ ምንድ ነው ያለው ከሙሳ በኋላ በአህያ የሚሄድ ነቢይ ይመጣል ያለው ስለ ኢሳ ኢሳ ደግሞ ከኔ ቀጥሎ በግመል የሚሄድ ይመጣል ያለው ስለ መሐመድ አይደለም ስጠይቋል መጽሐፋቸው ላይ ያገኙታል በትክክል ይሄ ምንን ያሳይ አለዚነ ዩሚኑነ ቢማ ኡንዚለ ኢለካ

ለበርባክ መዲና ከሄደች በኋላ ለገባትም ምንድነው መከዳቱ ለነጃሽ ክብር ሲሉ በስልምና ታሪክ ጋር ብቻ ስነ ሥርዓት በሱ እንደጀመረና መስለሙን የሚያረጋግጥ ነጥብ አንድ ያልሰለመ ንጉሥ ወይም አበሻ ለነቢይ ወኪል ሆኖ ሊድር አይችልም ነበር ባይሰል መቼ ነው መቼ ሰለመ እንደ ሰለመ ምንድነው ማረጋገጫው እኛን ይጠይቁን ጠይቆት ሙስሊሞችን ሌላውን ነ ተከብጣት ሙክራይ ጻፉት አይደለም ስለዚህ ይሄ ታሪካችን ነው ክብራችን ነው በስልምና ዛሬ ከሁለት ቢሊዮን በላይ ሙስሊም በዓለም ይህንን ታሪክ እያከበረው ባለበት ሰዓት ላይ እኔ ባለቤቱ ሁለተኛ አይገባም እንላለን። ይህን ማሳሰቢያ ለዚህ ብሎ በአማረኛ አንባረታ አሁን ምክንያት የለንም። አረበኛ የሚችል አረበኛ መረጃ አለው፣ አማረኛ የሚችል አማረኛ አለው። ኦሮሞኛም ደግሞ ይመጣላላ ታትል በልታ ነገሩ ስለዚህ ምንድ ነው ምክንያት አላለበቁ ማለት ይህ ምክንያት አይደለም። ቀርቦልሃል። የቀረበልህን ምግብ አልበላም ካል የአንተ ነው ወንጀሉ፣ አንተ ነው ተጠያቂ። ምሁራኖች አልሐምዱሊላህ አላፊነታቸውን እየተወጡ ነው ያሉት፣ እየተመማቱ ነው ያሉት። እኛ መጽሐፋችን አትመ ተሽጧል ማለት ነው። የሌላው 60 ሺህ 50 ሺህ ኮፒ ሲሸጥ የኛ 3000 እንኳን አትሸጥም። ይሄ መንገድ ግን ምክንያት አይደለም፣ እስከ መጨረሻው እንታገላለን። ኢንሻአላህ አንድ ቀን የሚያነበብ ተሰብ ይመጣ ይችላል። ይሄንን በማለት እንግዲህ ይሄን መጽሐፍ እጅግ በጣም ጥሩ ዳሰሳ ያደረገበት ነው። ብዙ የደከመበት ሁኔታ ነው። አላህ ያቆየው እመኛለሁ። ዶክተር ላቢሶ ከአሁን በፊት ሙተው ተማሙተው ይሄን ይህን ታሪክ ለባለቤቱ ለማቅረብ ሞክር አልቀዋል። አሁንም ወደፊት የተረፋቸውን እድሜያቸውን አላህ እንዲያስረዝምላቸው እየተመኘው፣ አሁንም ከሳቸው ላይ ትግል ይጠብቃለን። ከሳቸው መመሪያ እንጠብቃለን። ከቻቸው አስተምሩነት ችሎታቸውን ልንገነዘብበት ልንዘማርበት ይገባናል። ሃሩን ቲው ላይ እንገኛለን። ሃሩን የሚለውን ስም ስንሰማ ቁርአን ውስጥ ከተጠቀሰ አንድ ታላቅ ስብዕና ጋር ስሙ ይመራናል። የነቢዩላህ ሙሳ ወንድም ሃሩን። ሙሃደራ ማድመጥ ቢሹ ሃሩን ይምቱ ለምላሹ። ሰላም ዓለይኩም ወረሕመቱላሂ ተዓላ ወበረካቱ አሁን የሚዲያው እጥረት መልካምን ነገር የሚያስተላልፉ ሚዲያዎች ቁጥር አናሳ በሆነበት ሚዲያው ዓለም ላይ ሃሩን ቲዩብ ይሄን ክፍተት ሊሸፍንልን መልካምን ነገር ሊነግረን የሙስሊሙን አጀንዳ ሊያስተዋውቅን ሀ ብሎ ተነስቷል። በርካታ ዜናዎችን፣ ሸሪዓዊ እውቀቶችን፣ ዓለም አቀፋዊ ኢንፎርሜሽኖችን የምናገኝበት ማዕከል ነው። ሁላችን ከሱ እንዝገንላለው፣ ማዱ ላይ እንቋደስላለው። ሰለላሁ ወሰለመ ወባረከ ዓላ ነቢይና ሙሐመድ። ሃሩን ሃሩን ሃሩን ቲዩብ